የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን ወቅታዊውን የድርጅቱን ግምገማና ጉባዔ ተከትሎ የሚመጡ የአመራር ሽግሽጐች ይኖራሉ ማለቱ ተሠማ። የብአዴን ማዕከላዊ ኮሚቴ አባልና የድርጅቱ የጽህፈት ቤት ኃላፊ አቶ አለምነው መኮንን ለሸገር እንደተናገሩት ከስድስት ሺህ የሚበልጡ አባላትን ሲገመግም የሰነበተው የድርጅቱ ጉባኤ ሰነድ ቀደም ብሎ የተዘጋጀ ቢሆንም ከወቅታዊ ችግሮች ጋር መቅጠሙን ተናግረዋል። በተለያዩ ደረጃዎች የሚገኘው የፓርቲው አባልና አመራር በወቅታዊ ችግሮች ዙሪያ አስቀድሞ ከሕዝቡ ጋር በችግሮቹ ምንጭ መንስኤና በመፍትሄ ሀሳቦች ላይ መግባባት አድርገን ድርጅታዊ መጠናከርን መ ፍጠር የጉባኤ ውሳኔ ሆኗል ያሉት አቶ አለም ነው በቅርቡ ስለሚጀመረውና በድርጅቱ ስለሚኖር የአመራር ጉዳይም ይህንን ብለዋል። አሁን ከዚህ በኋላ የምንገባበት የአመራር ግለሂስና ሂስ ነው። የአመራር ግለሂስና ሂስ ማለት ግምገማውን ተመስርቶ እያንዳንዱ ሰው ያጠፋው ጥፋት ላይ በጸጸት የሚያነሳው አለ። ቀጥሎ ደግሞ ሌላው ደግሞ ባልደረባው ይሄንም ፈጽመሃል ይሄንም ፈጽመሃል ብሎ በዝርዝር የሚያቀርበው አለ። ይሄ ሁሉ ከሆነ በኋላ ግምገማው በሚሰጠን ግብረ መልስ ወይም ደግሞ ሲያደርግና በሚሰጠን ግብረ መልስ ላይ ተመስርተን ወደ ውሳኔ እናመራለን ማለት ነው። የአመራር ሽግሽግና መልሶ ማደራጀት የሚለው ሁለተኛው ንዑስ ራስ አድርገን ያየ በድርጅቱ ውስጥ የነበረው ህዝባዊ ኃላፊነትን ለህዝባዊ አገልግሎት የመዋል መንገድ እየተዛነፈ መጥቶ የድርጅቱ ችግር መሆን ችሏል ያሉት አቶ አለምነው፣ ዋናው ነገር የግል ፍላጎትን በመተው ወደ ቀደመው መንገዳችን መመለስ እንዳለብን ወስነናል ብለዋል። በቅርቡ በአካባቢው የታዩ ችግሮች መሰረታዊ መነሻ ለህዝቡ የተገባውን ህዝባዊ ኃላፊነትን ለግል ጥቅም ማዋል መሆኑንም በሰፊው መክረንበታል ይላሉ። አንደኛው እና ዋነኛ ችግር ብለን የወሰድነው ወደ ኃላፊነት ስንመጣና ታጋይ ሁነን ስንሰለፍ ኃላፊነታችንን ለህዝባዊ አገልግሎት ለመዋል ነው። በሙሉ ቀልባችን ሁሉንም ጊዜያችንን ለህዝብ ጥቅም በሚሰጥበት ራስ ምሪት ውስጥ ለመዋል ነው የተሰለፍ ነው እና እንዲሆን የሚጠበቀው ህዝባዊ ሀላፊነትን ለህዝባዊ አገልግሎት የመዋል ነው እና የመጀመሪያው ከዚህ መስመር ቀስ በቀስ ቀስ በቀስ የማፈንገጥ ከተቀመጠው መስመር የማፈንገጥ፣ በአስተሳሰብ የመሸርሸር፣ የግል ፍላጎትን ቅድሚያ የመስጠት የተዛቡ አስተሳሰቦች ህዝብን የማይጠቅሙ አስተሳሰቦች የመያዝና የማሳደግ ድክመት አጋጥሞናል ነው አንደኛው ችግር። የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን በግለሰብ ደረጃ ግምገማና ግለይስ አድርጌ የአመራር ሽግሽግና መልሶ ማደራ ጀትን በአንድ ወር ጊዜ ውስጥ በማድረግ ለህዝቡ ይፋ አደርጋለሁ ብለዋል። ከወቅታዊ ችግሮች ጋር በተገናኘ ኦህዴድ የፓርቲው ሊቀመንበርና የክልሉ ፕሬዚዳንት እንዲሁም ምክትላቸው በገዛ ፈቃዳቸው ከኃላፊነት ተነስተዋል መባሉን ከስብሰባቸው ባለፈው ሳምንት መስማታችን ይታወሳል።